ሰላም አለይኩም ረመቱ ላ ወበረካቱ ቤተቤት ትምህርት ተከታታዮች፣ እንሻላ ዛሬ የሚቀርብላቸው የሚሆነው በሸፈታን ማለትም በሁለት ከንፈራቶች የሚወጡ ፊደላቶችን በተመለከተና እንደዚሁም ደግሞ በኮሽኮሹ የሚወጡ ፊደላቶችን ነው የምናየው። እንሻላ አሸፈታን ማለት ሁለት ከንፈራቶች ማለት ሲሆን በዚህ በሁለቱ ከንፈራቶች ሁለት መውጫ ቦታዎችን እናገኛለን። እሱም የፋ መውጫ ቦታና የዋው የሚምና የባ መውጫ ቦታን ነው የምናገኘው። በሁለት ከንፈራቶች ማለት ነው። የፋ መውጫ የፋ መውጫ የታችኛው የከንፈራችን ሆድ ከላይኛው የፊት ለፊት ጥርሳችን ጫፍ ጋራ በመጣመር የሚወጣ ድምፅ ነው። እዚህ ላይ እንደምትመለከቱት ፎቶውን የታችኛው ከንፈራችን ይህ ነው። ከዚህ ከታችኛው ከንፈራችን ሆድ ማለት ነው፣ ውስጠኛው ማለት ነው። የላይኛው የፊት ለፊት ጥርሳችን ጫፍ ጋራ አብረን ስናጣምረው ፋ የሚል ድምፅ ይሰጠናል ማለት ነው። ስለዚህ ፋ በታችኛው የከንፈራችን ሆን ከላይኛው የፊት ለፊት ጥርሳችን ጫፍ ጋር በመጣመር ይወጣል ማለት ነው። እንግዲህ የመጀመሪያው መውጫ ቦታ ነው በሸፈታን ማለት ነው። ሁለተኛው መውጫ ቦታ የዋው መውጫ ነው። የዋው መውጫ እንግዲህ እዚህ ላይ ዋው ሁለቴ ነው እየታየች ያለችው፣ ዋው መድያንና እና ዋው ሙትሐሪክ ሆነችን። ዋው መድያ ማለት ዋው ሱኩን የተነጋገር ነው በጆፍ እንደምትወጣ ነበር። የተነጋገር ነው በጆፍ ማለትም በአፍና በጉሮሮ ባዶ ቦታ መድ ሆና ስትመጣ ማለት ሳኪን ሁና ከበፊት ለፊቷ ቧማ ሆኖ እሷ ደግሞ ከሱ በመቀጠል ሱቁን ሆና ስትመጣ ዋው መድያ ትባላለች። ይቺ ዋው መድያ የምትወጣው በአፋችን እና በጉሮሯችን ባዶ ቦታ ነው። እዚህ ላይ ግን ዋው ምትሐሪክን ነው ዋው ፈትሓ ከስራ ቧማ የሆነችውን ዋው ነው። ይቺ ዋው የምትወጣው በሁለት ከንፈራቶች ወደፊት በመሰብሰብ ነው። እዚህ ላይ እንደምታዩት ፎቶውን የሚል ድምፅ

ዋው ብለ፣ የሚወጣ ነው ማለት ነው። ስለዚህ ዋው በዚህ መልኩ የምትወጣ ናት፣ በሁለት ከንፈራቶች ማለት ነው። ሌላው ሁለተኛው የባ ባ ስንል ሁለቱ ከንፈራቶች አንዱ ካንዱ ሲጣመሩ የሚፈጠር ነው ባ ማለት ነው። አንዱ ካንዱ የታችኛው ከንፈር ከላይኛው ከንፈር ጋር በመጣመር የሚፈጠር ድምፅ ነው። ሚምንም በተመለከተን ከታችኛው ከንፈር ከላይኛው ከንፈር ጋር አብሮ በመጣመር የሚፈጠር ነው፣ ሚም ስንል ማለት ነው። ሚም በዚህ መልኩ የሚወጣ ነው ማለት ነው። ሚም በከንፈር ይሁን እንጂ ሁና የሚባለው ነገር አብሮ ይጣመረዋል እዚህ ላይ ሚም እና ኑን ስናለ በኑን መውጫ ባለፈው ደርስ አይተናል ኑን የምትወጣው በግማሹ በመላስ ነው የምትወጣው ግማሹ ደግሞ ሁናም አብሯት ይጣመራል እና እዚህም ላይ ሚምም የምትወጣው በሁለት ከንፈራቶች ቢሆንም ነገር ግን ሁና ይህ ዜማ የሚባለው ነገር አብሮ ይጣመረዋል ሚም ስንል ራሱ ራሱ አሸንፉን የሚወጣበት አጋጣሚ አለው ሁና ማለት ነው ሚም ማናቱ በሁናም ጭምር ነው የምትወጣው ማለት ነው። ስለዚህ ሸፈታን ማለትም ሁለት ከንፈራቶች ስንት መውጫ ቦታ አገኘን ማለት ነው? ሁለት መውጫ ቦታ አገኘን። የፋ መውጫ የታችኛውን ከንፈር ሆድ የዚህ ላይ እንደምትመለከቱት የታችኛውን ከንፈር ሆድ የላይኛው የፊት ለፊት ጥርሳችን ጫፍ ጋር በመጣመር አንደኛው መውጫ ቦታ ሁለተኛው መውጫ ቦታ ላይ ደግሞ ዋው ሚም እና ባ ዋው እዚህ ላይ እንደምትመለከቱ ሁለት ከንፈራቶች ወደፊት በመሰብሰብ ባ ሁለት ከንፈራቶች በመጣመር እንደዚሁም ሚም ሁለት ከንፈራቶች በመጣመር ወና ጋራ ስለዚህ እነዚህ ሶስቱ ፊደላቶች ዋው ሚም ባ አንድ መውጫ ቦታ ላይ ያላችሁ በሁለት ከንፈራቶች ፋ ግን የተኛው ከንፈር ከላይኛው የፊት ለፊት ጥሳችን ጫፍ ጋራ በመጣመር ነው ማለት ነው ይህ በሸፈታን ወይንም በሁለት ከንፈራቶች የሚወጡ ፊደላቶች ሲሆኑ ሁለት መውጫ መውጫ ቦታ ማገኘን አራት ፊደላቶችም እንደሚወጡም ማየን ይብ ወደ አራተኛው መውጫ ቦታ ወደ አራተኛው ወደ አምስተኛው ዋና ዋና መውጫ ቦታ ነው የምንሄደው። ይቅርታ። አምስተኛው ዋና ዋና ከሚባሉት መውጫ ቦታዎች አምስተኛው አልኸይሹም ነው። አልኸይሹም ማለት አልኸይሹም ማለት ኮሽኮሾ ማለት ነው አማርኛው። ይህንም ከአፍንጫችን ጀምሮ ወደ ላይ የምታገኙት አጥንት አለ። ከእሱ ጀምሮ ወደ አፋችን የሚያገናኘው ክፍል ማለት ነው። እሱ ክፍተቱ ክፍል ኮሽኮሾ ይባላል። በሱም ጉና ወይም ዜማ ይወጣበታል ማለት ነው። በሱም ጉና ይወጣበታል። ይህ ጉና ብዙ ጊዜ ባህሪያቸው አድርጓቸው የሚወጡ ፊደላቶች አሉ። ኑንና ሚም ኑንና ሚም ከኮሽኮሽ ነው የሚወጡት፣ ሳይሆን ኮይ ሁና የሚባለው ለኑንና ለሚም ባህሪ ነው ማለት ነው። ስለዚህ እዚህ ላይ ልትጠነቀቁ ይገባል። እዚህ ላይ የመጣው ኑንና ሚም ብሎ አምጥቶታል። ኑንና ሚም የሚወጡት ሚምና ኑን የሚወጡት ማለት ነው። ቦታ ሞጫቸውን አይተናል። ሚም የምትወጣው በሁለት ከንፈራቶች ነው፣ ኑን የምትወጣውም በምላስ ጫፍ ነው ተባብለናል። ነገር ግን እዚህ ላይ ሁና የሚባለው ዜማ የሚባለው ግን ዜማ የሚባለው ቋሚ ባህሪያቸው ነው። ለማን ለኑን እና ለሚም ሚምና ኑን ሲነበቡ ና ይሄ ዜማ የሚባለውን ጨምረን ቢሆን እንጂ አይነበቡ ማለት ነው። ስለዚህ ይሄ ና የሚባለው የሚወጣው እዚህ ላይ እንደምትመለከቱት ይህ ክፍቱ ክፍል አፍንጫችን ወደ አፍ የሚያገናኘው ጋር ይሄ ጉሮሮ የሚያገናኘው ጋር ይታያቸዋል፣ ቀስቶ ያለበት ማለት ነው። ይሄ ክፍል ና የሚወጣበት ነው። ኮሽኮሾ ወይም አልኸይሾ ይባላል። እዚህ ላይ እንደምትመለከቱት ማለት ነው። ይሄ ኮሽኮሾ ይባላል። ይሄ ነ ቀስት ቀስት ያለበት ክፍል ማለት ነው። ስለዚህ ይሄ ነ ኢንሻአላ ኮሽኮሾ ይባላል። በዚህ በዚህም ምን ይወጣል ማለት ነው። ጉና ወይም ዜማ ይወጣል ማለት ነው። ኢንሻአላ ይሄንን ይመስላል የዛሬው ትምህርታችን። እንግዲህ አጠቃላይ አምስቱንም ዋና ዋና መውጫ ቦታዎችን በዝርዝር አይተናል። ኢንሻአላ እንግዲህ ወደ ማጠቃለያ باذن الله بودونا يلن وجزاكم الله خيرا السلام عليكم ورحمه الله وبركاته